ጉራጌዮ የሰብ መቺ እነሆ ታላቅ የባህልና የቋንቋ ሲምፖዚየም በጉራጌ በአይነቱ የተለየ የጉራጌ ባህልና ቋንቋ ሲምፖዚየም ሰኔ 21ና 22 2017 ዓ.ም በወልቂጤ ከተማ ይካሄዳል። ሲምፖዚየሙ የጉራጌ ብሔር ቱባ ባህሎች ጎልተው እንዲወጡና ቋንቋው እንዲበለጽግ በልዩ ልዩ ዝግጅቶች በድምቀት ይከበራል። ጉራጌ የበርካታ ታሪካዊ ሰው ሰራሽና ተፈጥሯዊ መስህቦች ባለቤት ሲሆን የጥያ ዓለም አቀፍ መካነ ቅርስ፣ የግቤ ሸለቆ ብሔራዊ ፓርክ፣ ጥንታዊ ገዳማትና መስጂዶች፣ ፏፏቴዎች፣ ጥብቅ ደኖች፣ ውብ ጀፎር እና ሌሎችም የቱሪስት መስህቦች መገኛ ነው። ዘመናዊ የፍትህ ስርዓት ከመኖሩ አስቀድሞ የጆካ ቂጫ የጎርደና ሴራ የፍራገዘኝ ሴራና የስናኖ ሴራ ባህላዊ ዳኝነት ስርዓት ባለቤት ነው ጉራጌ ምን ይሄ ብቻ የጉራጌ መገለጫ ከሆኑት ከሚታወቅበት እሴቶቹ መካከል ከሥራ ታታሪነቱ ባለፈ እጅ የሚያስቆረጥመው ክትፎ አለ በሲምፖዚየሙ ከፌዴራል ከክልል ከዞንና ከተለያዩ አካባቢዎች እንግዶች እንዲታደሙ ተጋብዘዋል የሁለቱ ጉራጌ ዞን አስተዳደሮች ጉራጌዎ የሰመች የሰመች የግር ድንጓ